በመደመር መንግስት እይታ የዘርፎች ምርታ በሚል መሬት ለመካከለኛ አመራሮች ስልጠና ለመስጠት በዘጋጀ መርሃ ግብር ላይ የተገኙት የቤንች ሸኮ ዞን የመንግስት ዋና ተጠሪው አቶ ደግፌ ኩድን እንደተናገሩትም ስልጠናው በተለይም ሀገሪቱ ትኩረት አድርጋ እያከናወነች ባላቸው የልማት ተግባራት ላይ በቂ ግንዛቤ ኖሮት ግንባር ቀደም ሚናው እንዲጫወት ለማስቻል እንደሆነ ተናግረዋል። ስልጠናውም በአመራር መካከል መቀራረብን እና አንድነትን መፍጠር ታሳቢ ያደረገ እንደሆነም ነው የጠቆሙትም አመራሩ መካከል መቀራረብና ያአስተሳሰብ አንድነትን ለመፍጠር ነው። በአመራሩ ማዕከል መቀራረብ ሲባል ምን ማለት ነው? አመራሩ በውጤት አመነት፣ አመራሩ በፖለቲካ ብቃት፣ አመራሩ በተግባር ምሪት ያለበት ቁመና ያው ያው እና አንድ የሚባል ነገር ባይኖርም የተቀራረበ ቁመና እንዲይዝ ከማድረግ አንጻር አንዱ አላማ አድርጎ የተነሳ መሆኑን እንድትይዙ ነው። አቶ ደግፌ እንደተናገሩት ዘርፎችን ለማሳካት የብልጽግና ህሳቤን ለማስረጽ እንደሆነም ተናግረዋል። በዚህ መሰረትም በዋነኛነት በተለይም በሀገሪቱ የጀመረችው የቱሪዝም ስርዓቶችን ለማስቀጠል አመራሩ በቱሪዝም ዘርፍ በቂ አካባቢ ግንዛቤ ይዞ በተገቢ ማስተዋወቅ ስራዎችን ማስቀጠል እንዲያስችል ታሳቢ ተደርጎ የተዘጋጀ መሆኑን ጠቁመዋል። አንደኛ በዚህ ዘርፍ ሂደታችን ውስጥ ምን ነበረበት? የቅንጅት ችግር ነበረበት። እዚህ ውስጥ የነበረውን የቅንጅት ጉድለት ሞልቶ ይህን ፓርክ የበለጠ አሁን ያለው አመራር መምራት ቢችል ጸጋውን መረዳት ቢችል ውጤት ያመጣል ተብሎ ታስቦ የተዘጋጀ መሆኑን አንዱ መውሰድ ያስፈልጋል ማለት ነው። በግብርናውም ቢሆን በገጠር ልማት ትራንስፎርሜሽን ዘርፍ የመጡና የተገኙ ለውጦች እንዳሉ ቢሆንም ሊሻሻሉ በሚችሉበት የግብርና የአሰራር ስራዎች ላይ ቀጣይ የማዘመን ስራዎች መስራት እንደሚገባም ተናግረዋል። ግብርና ማዘመን ማለት የብልጽግና ጉዞ ማስቀጠል እንደሆነም ነው አቶ ደግፌ የተናገሩትም። ብልጽግና ፓርቲ ግብርና ላይ ብዙ ስራ ሰርቷል ለውጥ አምጥቷል። ቢሆንም ግን ደግሞ ዛሬ የግብርና ስራችን ከበሬ ጫንቃ ያልወረደ ከአርሶ አደር ጉልበት ያልተላቀቀ ከእርፍ ጉተታ አሁንም ያልተላቀቀ ከመሆኑ የተነሳ ዘርፉን ጠሪ ጉዳዮችን በወል ተረድቶ ውጤት በሚያመጣ መልኩ መምራት ግድና ግድ የሚልበት ሰዓት ላይ በመድረሳችን እዚህ ላይ በደንብ ስራ መሰራት አለበት። በኢንዱስትሪ ዘርፍም ቢሆን ከጊዜ ወደ ጊዜ እየመጡ ያሉ ለውጦች ቀላል አለመሆኑን ገልጸው ተቅናይቶ ከመስራት አንጻር ያሉ ክፍተቶችን በመውሰድ መስራት ይጠበቅብናልም ብለዋል። ለዚሁ ታዲያ የአመራሩ ድርሻ ትልቅ እንደሆነም ነው የተናገሩትም። ከከተማ ልማት አንጻርም በከተሞች ያሉ አስተሳሰቦችን በተገቢ በመረዳት የከተሞችን እድገት በማፋጠን ጋርም የወጣቶች የስራ እድል ፈጠራን በማጠናከር ወጣቶችን ተጠቃሚ ከማድረግ በዘለል ከተሞችን ለነዋሪ ምች እንዲሆን ለማስቻል መስራት እንደሚያስፈልግም ተናግረዋል። በብልጽግና እሳቤ ተዘጋጅተን ከተነሳ ከተሜነትና ክትመትን በደንብ ማረጋገጥ ያስፈልጋል ማለት ነው። ገጠር ላይ ትራንስፎርሜሽን እናረጋግጣለን ስንል ከተማ ውስጥ ያለውን አስተሳሰብ በበለጠ ውጤት እንመራለን የሚለውን ነገር ለማንሳት ተፈልጎ የተዘጋጀ መሆኑን በደንብ በመረዳት እሱን በእውቀት መምራት ያስፈልጋል የሚለውን ነገር ሚያዝ የግድና የግድ ነው። የቤንች ሸኮ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና ህዝብ ግንኙነት ዘርፍ ኃላፊ ወይዘሮ ፍርዳወቅ አለሞ በበኩላቸው በስልጠናው በዞኑ አራት ከተማ አስተዳደር ና ስድስት ወረዳዎች የመጡ የወረዳ አመራሮች በቀበሌ ደረጃ ያሉ የፓይለት አመራሮች ጨምሮ አራት መቶ ሀያ ዘጠኝ ተሳታፊ መካከለኛ አመራሮች በስልጠና እንዲሳተፉ መደረጉን ጠቁመዋል። ሰልጣኞችም በአራት ዘርፍ ለስምንት ቀን ስልጠና እንደሚወስዱ ጠቅሰው ሰልጣኞችም ወደ ታች ሲወርዱ በተገቢ የቀሰሙትን ስልጠና ወደ መሬት በማውረድ ህብረተሰቡን ተጠቃሚ ማድረግ እንደሚጠበቅባቸውም ተናግረዋል። አጠቃላይ የሰልጣኞች ብዛት አራት መቶ ሀያ ዘጠኝ ነው። እነዚህ አራት መቶ ሀያ ዘጠኝ ሰልጣኞች በአስር ቡድን ተከፋፍለዋል። ተከታታይ ለስምንት ቀናት ስልጠና ይወስዳሉ።